አሰላሙ አለይኩም ራህመቱላሂ ወበረካት ውድ ቤተሰቦቼ ሰላም ሰላም ብያለሁ ወያላችሁ በሰላማችሁ ብዝዘ ትረፍረፍ ይበልልኝ ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነው እና ብዙዋችሁ የሚመጣላችሁ ነገር ውድ እህቶቼ ማለት ነው ለምንድን ነው አሚን ብላችሁ አምናችሁ የምትቀበሉት ማለት ነው ትናንትና አቤላ ማለት ጨልያ አለው አብጅ አለው እብዶኝ አለው ራሴን ስቻ አለው ብሎ የሆነ ቪዲዮ ሰርተዋል ማለት ነው፣ እና በዛ ደግሞ ሁላችሁም አቤላ እውነት ነው ወይ? ያበደ እውነት ነው ወይ? ይበድ የራሱ ጉዳይ ነው እኛ ምን አገባን ማለት ነው። ሲቀጥል አላበደ፣ ምንም ነገር አልሆነም። እነዚህ የቡታዣራ ዩቱበሮች ማለት ነው እውነት ነው የምላችሁ ከትንቅ እስከ ትንሽ ውሸታም በውሸት የተሞሉ ድራማ ለመስራት በቃ፣ የሆነ እዚህ አረብ ሀገር ያለን እኛ ማለት ነው ምንም የማናቅ እኮ ነው የሚመስላቸው። እኛ ግን በመልካምነት ነበረ እነሱን ማበረታታት፣ ላይክ ማድረግ፣ ሼር ማድረግ ትልቅ ደረጃ እንዲደርሱ እንጂ በዚህ ናክል እኛ ሞኝ አይደለንም። ብዙዎችሁ በጣም ነው ያናደዳችሁኝ። እኔ እነሱ ቡታጀራ ቡችላዎች ሳይሆኑ የቡታጀራ ሰራተኞች የአብር ሰራተኞች ሳይሆን አንዳንድ እህቶች ያላችሁ በጣም የምታናዱኝ ማለት ነው። ቆይ ለራሳችሁ መቼ ነው የምትኖሩት ማለት ነው? እናንተ ቆይ አስቡት ነው ማለት ነው። ከሸገር ወደ ቡታዣራ ከገቡ ቢያንሳውን ከአስራ አምስት ቀን አያልፋቸውም። እና ከአስራ አምስት ቀን ሁሉ ሆቴል ተከራይተው ነው የሚኖሩት? አይኖሩም እኮ ሁላቸውም ቤታቸው ነው የሚያድሩት። ሁላቸውም በፍራሻቸው ወጥቀውን እኮ ነው የሚያድሩት። እኛን ለማታላል እኮ ነው፣ ለኛ ብለው ነው ሆቴል የሚይዙት። ቢይዙም አንድ ሆቴል ነው፣ እሱንም ማን ወይም አብርሽ ይሆናል ማለት ነው። አብርሽም እንደውም ሞር ሆቴል አይይዝም። ሁሉ ነገር ድራማ ነው። ከትልቅ ትንሽ ማለት ነው። ለምን አብርሽ አሁን እናቱ ቤት በፊት ሲኖር በአባት በእናቱ ቤት የራሱ የሆነ ክፍል አለው አይደል? ለኤፍሬም ለሃይኒ የራሳቸው የሆነ ክፍል ነበረ። እና እዛ አያድሩም እንዴ? እውነት በጣም ነው እኮ የምታሳዝኑኝ እናንተ። ለድራማ እኮ ነው ሆቴል አንደኛ ደግሞ ያኛው ጨለልኩኝ አበትኩኝ ያለ የአብርሽ ሰራተኛ ማለት ነው፣ ሆኖ ብሎ ውሽሚትን ከአብርሽ ጋር ለማገናኘት ስለሚፈልግ ነው። ውሽሚት ደግሞ ሌላ ነገር አለባት። ያንን ነገር እስከምንጨርስ ከአብርሽ አትወጣም። እውነት ነው። ምላችሁ እስኪ አንዳንዴ በደንብ አንጠሩ እና ስለ ራሳችሁ ኑሩ። እውነት እነሱ በቃ ንቃችሁ ተዋችሁ፣ ከአሁን ወዲህ ማለት ነው። ለማንም አትዘኑ። ሩታይን ብቻ ላ ይጠብቀለን። እውነት በሰላም አላ ሁለት ቦታ ይገላግላት ትውለድና፣ እሳው እሳው ናት። ሚዲያው እንዴት እንደምታንቀጠቅጠው ማለት ነው። አስመሳይ ናቸው እኮ አላያችሁም? እዮ ማለት ነው። ትላንትና ላሁ በቅርብ ቀን ማለት አብርሽን ፍቺው ይቅርብሽ፣ ለአንቺ አይሆንሽም ብሎ ሩታን ሲመክረት እየነበረው ማለት ነው። ትላንትና ከነሱ ጋር ምን ይሰራል? ምን ያረጋል? አብርሽስ እንዴት ሚስቱን ፍታ ያለ ወንድ እንዴት አድርጎ አጠገቡ ያስቀምጣል ማለት ነው? ድራማ እኮ ነው የሚሰሩት። ውሸታማዎች ናቸው እኮ እውነቴ፣ ነው ናቸው በውሸት አለም ተሞልተዋል። እነሱ ሞት ረስተዋል፣ መኖራቸውን ረስተዋል። እኛ እኮ ስብሃነላ ወይ እንኖራለን ወይ እንሞታለን ማለት ነው። ሞት ቀጠሮ አይሰጥም። እነሱ ያንን ነገር ረስተውታል፣ ፈጣሪያቸውን ረስተውታል ማለት ነው። እነዚህ ችጋራሞች ማለት ነው። በመዳም ቅመም አይደለም እንዴ ብር የሚለቅሙት? አንድ ሰው ከታመማ እንኳን እኮ ማሳከም አይችሉም። አላያችሁም እንዴ ባለፈ የሆነች ልጅ ተታማ ማለት ነው አብርሽ የቡታዣራ ዩቱበሮች ሰብስቦ ውስጥ መጥቶ ማለት ነው ብር ምናምን ነገር ሲለምን ባለፈ፣ እንደውም ቲክቶክ ላይ ገብቶ አንድ ልጅ ማሳከም አቅቷቸው ማለት ነው። እንኳን በአመት በዓል አንድ ልብስ አይገዙም እኮ እነዚህ ሌቦች ማለት ነው። እነዚህ እኮ አረመኔ ናቸው። ለእነሱ ነው እንዲህ አቤላ ጨለለ ጨለለ ይችላል። እኛ ምናገባል ቢጨልስ፣ ይደንቃችኋል እንደውም እኮ አላመመውም እሱ። ምን እንደሚሰሩ ምን እንደሚያደርጉ ግራ ገብቷቸው ነው። ያለ ሩታ መንቀሳቀስ አይችሉም። ያለ ሩታ መንቀሳቀስ ቢችሉ ለምን ሸገር አይሄዱም? ሸገር እኮ የፈለጋችሁበት ሄዳችሁ ቪዲዮ መቅረጽ ትችላላችሁ። በነገራችን ላይ ቡታዣራ እንደፈለጋችሁ ቪዲዮ መቅረጽ አይቻልም። የቡታዣራ ዩቱበሮች ተለቃቅመው ሸገር የገቡ እኮ ወደው አይደለም እኮ ኑሮ እኮ ውድ ነው እኮ ሸገር ላይ የቤት ኪራይ ራሱ ስንት ነው የሚከፍሉት? ነገር ግን ቡታጀራ ላይ እንደፈለጋችሁ መቅረጥ አይችሉም። እርስ በርሳቸው ደግሞ ቅናታሞች ናቸው። እዚህ ጋር ሃይሚ ከቀረጸች አብርሽ መቅረጽ አይችልም። እንደዛ ስለሆነው ነው ማለት ነው። እና የእኔ ውዶች ማለት ነው፣ ንቁ፣ ለራሳችሁ ኑሩ። እነዚህ ማለት ውሸታምና ሌቦች ናቸው ማለት ነው ውዶቼ